አባ ገብረ ኪዳን ለኦርቶዶክስ ምእመናን ኢየሱስ ከሚሞትና አይሁድ ከሚሞት የሚል ጥያቄ ጠየቋቸው። ምእመኑ ኢየሱስ መሞት አለበት የሚል መልስ መመለስ ስለፈሩ አባ ገብረ ኪዳን ራሳቸው የጠየቁትን ራሳቸው መልሰዋል። ኢየሱስ ቢሞት ነው የሚሻላችሁ፣ ኢየሱስ ካልሞተ አንድንም። እንደውም ኢየሱስ ሊሰቀል ሲል አዳም በሲኦል ሆኖ የአዳም ልጆችና አዳም በሲኦል ሆኖ ይሰቀል ይሰቀል ይል ነበር ብለው ተናግረዋል። ይህ ከወንጌል የራቀ ወንጌል ላይ የሌለ አስተምሮ ነው። እንደ ወንጌል አስተምሮ የሰው ልጅ የሚድነው ገነት የሚገባው ንስሐ በመግባት ብቻና ብቻ ነው። መረጃ ላሳያችሁ። የሐዋርያ ሥራ 2:38 ላይ ሐዋርያው ጴጥሮስ ምንድን ነው ያለው? ጴጥሮስ ንስሐ ግቡ ኃጢያታችሁም ይሰራይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ነው ያለው። ስለዚህ የሰው ልጅ የሚድነው ንስሐ በመግባት እንጂ ኢየሱስ ስለሞተ አይደለም የምትድኑት። ኢየሱስ ያስተማረውን ትምህርት በመተግበር ወደ እግዚአብሔር መመለስ፣ በእግዚአብሔር ማመን፣ በአንዱ ፈጣሪ ማመን ስትሰሩ የነበሩትን ኃጢአት አለመስራት ማቆም ነው። ያ ንስሐ ነው የሚያድነው እንጂ ኢየሱስ ስለሞት አይደለም። የኢየሱስ ሞትና ድነት በጭራሽ የሚገናኙ አይደሉም። እዛው የሐዋርያ ስራ ምዕራፍ 3 ከአንቀጽ 19 ጀምራችሁ ማንበብ ትችላላችሁ። ሐዋርያው ጴጥሮስ ምንድን ያለው ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ ነው ያለው። የሰው ልጅ ኃጢአቱ የሚደመሰስለት ንስሐ በመግባት እንጂ ኢየሱስን በመግደል አይደለም። መጽሐፍ ቅዱስ ላይ ብሉ ኪዳንም ሆነ አዲስ ኪዳን የሰው ልጅ ንስሐ በመግባት ከእግዚአብሔር ጋር መታረቅና መዳን እንደሚችል በግልጽ ያስተምራል። ለምሳሌ ትንቢተ ሕዝቅኤል ምዕራፍ 18 ላይ ብትሄዱ አንዱ ባጠፋው ኃጢአት ሌላኛው መቀጣት እንደሌለበት፣ ጻድቁም ጽድቁ በላዩ ላይ እንደሆነ፣ ኃጢአተኛውም ኃጢአቱ በላዩ ላይ እንደሆነ የሰው ልጅ ከእግዚአብሔር ጋር መታረቅ የሚችለው ንስሐ በመግባት እንደሆነ በግልጽ ያስተምራል። አንቀጽ 30 ላይ እንደዚህ ይላል፣ የእስራኤል ቤት ወይ፣ ስለዚህ እንደ መንገዱ በየሰው ሁሉ ፍርድባችኋለሁ ይላል ጌታ እግዚአብሔር። ንስሐ ግቡ፣ ኃጢአትንም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ ይላል። ስለዚህ የሰው ልጅ ንስሐ ይገባል፣ በአንዱ በፈጣሪ ያምናል፣ ከዛም ይሰራው ከነበረው ኃጢአት ይሰራው ከነበረው ተንኮል ይመለሳል። ያንን ነገር ማድረጉን ያቆማል። የዛ ጊዜ ይባላል ንሳ ገባ ተውበት አደረገ ይባላል። ኢየሱስ ክርስቶስ ነቢያት ያቋረጡትን ትምህርት ማስተማር ሲጀምር እድሜው 30 ዓመት ነበር ይላል የሉቃስ ወንጌል ምዕራፍ 3 ከ23 ጀምራችሁ ማንበብ ትችላላችሁ። ኢየሱስ ሊያስተምር ሲጀምር እድሜው 30 ነበር ይላል። ሊያስተምር ጀመረ ሲጀምር ምንድነው ያለው? የማቴዎስ ወንጌል ምዕራፍ አራት ከአንቀጽ አንድ ጀምራችሁ ማንበብ ትችላላችሁ። አንቀጽ 17 ላይ ኢየሱስ ክርስቶስ እድሜ 30 ዓመት ሆኖ ነቢያት ያቋረጡትን ትምህርት መስበክ ሲጀምር ምንድናለው? ከዚያ ጊዜ ጀምሮ ኢየሱስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ መስበክ ጀመረ። ኢየሱስ ንስሐ ግቡ እያለ ሰበከ፣ ሰዎችም ንስሐ ገቡ። ስለዚህ ሰዎች ንስሐ ሲገቡ በሰዓቱ ኢየሱስ ሞቶ አሳይፋቸው ነው አይደለም። የኢየሱስ ሞት ንስሐ ከመግባት ጋር በጭራሽ አይገናኝም። የኢየሱስ ሞት ገነት ከመግባት ጋር በጭራሽ አይገናኝም። እንደዚሁም የሉቃስ ወንጌል ምዕራፍ 13 ላይ ከአንድ ጀምራችሁ ማንበብ ትችላላችሁ አንቀጽ ሶስት ላይ ምን ይላል መሰላችሁ? እላችኋለሁ አይደለም ነገር ግን ንስሐ ባትገቡ ሁላችሁም እንዲሁ ትጠፋላችሁ ይላል። ስለዚህ የሰው ልጅ ሲኦል ሊገባ የሚችለው ሊጠፋ የሚችለው ንስሐ ባለመግባቱ እንጂ ኢየሱስ በመሞቱ ባለመሞቱ አይደለም። የማቴዎስ ወንጌል ምዕራፍ ሶስት ከአንቀጽ አንድ ጀምራችሁ ማንበብ ትችላላችሁ በዚያም ወራት መጥምቁ ዮሐንስ ነቢይ ነው መጥምቁ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ ይላል ስለዚህ የነቢያቶች ሙሉ ስብከት ምንድን ነው የሰው ልጅ ገነት ይገባ ዘንድ የሰው ልጅ ከፈጣሪው ጋር ይታረቅ ዘንድ ንስሐ መግባት አለበት ንስሐ ሲገባ ጣዖት ያመልክ ከሆነ ጣዖት ማምለኩን ትቶ ይህንን አለም የፈጠረ አንዱን ፈጣሪ ያመልካል ከዛም የሚሰራቸው መጥፎ ነገሮች ያቆማል የዛ ጊዜ ድነትን አገኘ ማለት ነው። በጣም የሚገርመው ኢየሱስ ክርስቶስ ሲያስተምር ምን ብሎ አልመሰላችሁ ሰዎችን ንስሐ ግቡ፣ ወደ ፈጣሪ ተመለሱ እያለ ሲሰብክ እንደ ምሳሌ ያቀረበው ነቢዩ ሰለሞንን ነው ያው በስልምና ነው ነቢዩ ሰለሞን የሚባለው ነቢዩ ዮናስን ነው። አስባችሁታል። የዮናስ ህዝብ ንስሐ ገብቶ ከእግዚአብሔር ጋር ታርቋል። ንግስት ማክዳ የሳባዎች ንግስትም ሰለሞን በሚያምነው እምነት በማመኗ ንስሐ ገብታ ድና አለች ብሎ እየሰበከላቸው ነው ማ ኢየሱስ። ስለዚህ ምንድን ነው ኢየሱስ እያለ ያለው? እንደ ሳባዎች ንግስትና እንደ ዮናስ ህዝብ ትድኑ ዘንድ ንስሐ ግቡ፣ እኔ ባስተማርኩት ትምህርት ንስሐ ግቡ እያላቸው ነው። ታዲያ የሳባዎች ንግስትና የዮናስ ህዝብ ዮናስ ስለሞተ ነው የዮናስ ህዝብ ያመነው የዳ ነው ወይም ሰለሞን ስለሞተ ነው የሳባዎች ንግስት ያመነችው ንስሐ ያገባችው የዳነችው አይደለም ንስሐ በመግባት ነው ኢየሱስ ክርስቶስ ምን ብሎ ነው ያስተማረው ንስሐ ግቡ የገነትንም ትገባላችሁ ከእግዚአብሔር ጋር ትታረቃላችሁ ብሎ ያስተማረው እንደዛ ነው ነገር ግን በክርስትናው አለም ኢየሱስ መሞት አለበት አስበችው አይደል ኢየሱስ ደግሞ ፈጣሪ ነው ለነሱ ፈጣሪ መሞት አለበት ብለው ነው እያስተማረው ያሉት ኦኬ በኦርቶዶክስ ብትሉ በፕሮቴስታንት ብትሉ ፈጣሪ መሞት አለበት እያሉ ነው የሚያስተምሩት ነገር ግን ጳውሎስ ፈጣሪ እንደማይሞት ነው ያስተማረው። ስለዚህ ከጳውሎስ ጋር የሚጋጩ ከጴጥሮስ ጋር የሚጋጩ ናቸው እነዚህ ሰዎች። ጳውሎስ አንደኛ ጢሞቴዎስ ምዕራፍ 6 አንቀጽ 16 ምንድን ነው ያለው? ፈጣሪ የማይሞት ማንም ያላየው ሊደርስበት የማይቻል ነው ብሏል። በክርስትናው ዓለም ስንመጣ ፕሮቴስታንትና ኦርቶዶክስ ደግሞ ኢየሱስ የተባለው ፈጣሪ ይሞታል ነው ያሉት። ስለዚህ የእነዚህ ሰዎች ሃይማኖት የጳውሎስ ሃይማኖት ወይም የጴጥሮስ ሃይማኖት አይደለም ማለት ነው።